እውነት አደርገዋል ዴ ላይ እ እየእርሳገ በሚ ሰመችሉ አስኪ፣ ስለዚህ ፕሊስ የሰማን ነገር እርሳና። በመጽሐፍ ደረጃ አንደኛ አሁን ተመከት ጂብሪል መጣ። ከዛ በኋላ ኢቅራእ ወው ወደ ነቢያችን ወደ ቤታችሁ ተመለሱ። ከተመለሱ በኋላ ቱም አታኒ ድጋሚ መጣ ጂብሪል፣ ቱም አታኒ ድጋሚ መጣና ፈቃለ ያ ሙሐመድ፣ አንተ ረሱሉላሂ ሙሐመድ ሆይ አንተ የአላህ መልክተኛ አላቸው። ከዛ ነብዩ አሁን ራሳቸው ወደ ላይ ከፍ አለ። ከዛ ተመከት ፈቃለ ያ ሙሐመድ፣ አንተ ሙሐመድ ሆይ አላቸው። አና ጅብሪል እኔ ጅብሪል ነኝ። ወአንተ ረሱሉላህ አንተ ደግሞ ምንድን ነህ አንተ የአላህ መልዕክተኛ ናላቸው። ያም ዘጋ። ስለዚህ ራሱ አስተዋውቋለሁ። ግን መጀመሪያ ያመጡ ቃን ሰው አስተዋወቅበታል። ማስተዋወቅም አይጠበቅበትም። ማስተዋወቅ አለበት የምትል ከሆነ መልአኩ ወደ ማርያም መጥቶ አልተናገረም ማለት። ጀስት አንቺ ማለት ስለማርያም ጀስት አወራት እንጂ እኔ ገብሬ ነኝ ብሎ አልተናገረም። አለመናገሩ ውሸት አያደርገው። አለመናገሩ መጀመሪያ ላይ መጀመሪያ ላይ መቶ ምድ ያደርጉ ቃሉን ብቻ አስተላልፎ አምላክ ያዘው ነገር ብቻ ፈጽሞ ወደ መጣቤት። ቀጥሎ ግን አስተዋወቃቸው። ከዛም አልፎ ሰሃቦች የሚያዩት ይማሩ ነበረ። በማርያም እና በነቢዩ ማምር ላይ የወረደው አንድ ነበር ብለት አምናለ። ጅብሪል እሳቸውን ጨምቃቸው ነበር፣ ያስቸግራቸው ነበር፣ አንብቢላቸው ነበር። በማርያም ዘንድ ደግሞ መጽሐፍ ቅዱስ ስታነብ ደግሞ እንደዚያ አይደል የተገለጠላት፣ ሁለቱ አንድ ጅብሪል ነው

በዛ አይደለም የነበረው። እስ ሱ ሁለት መዛል እሺ፣ ግን መላክ መቶ አስጨንቅም። የማያነቡ ሰውን ይለያል። መላእክ ነው፣ ግን የማያነቡትን አንብብ እያለ ጨምቃቸው ነበር። ምንድን ነው አልገባኝም። እሱንም አስረዳካሉ። ግን መጀመሪያ በአለ ድምፅህን ትንሽ መላክ መቶ አስጨንቅም አይደለም፣ ሰዎችን መመረኮት አያስደነግጣቸውም። አይደለም፣ የእግዚአብሔር መልአክ አያስጨንቅም። ሰዎች ያጽናናቸዋል እንጂ ያጠነክራቸዋል። አይደለም አሁን በላይ ክበር ችግር የለውም። እኛ ጋር ሁለት ቦታ ላይ አለ። የአዲዳ ያደረገውም አለ። አለ ስለማርያም ስላነሳ ለማርያም ተገለጠናል። በእንትን ላይ ብንሄድ በዮሐንስ አባት ላይ ብንሄድ አልቀበልም ስላሉ ነው።

ማንበብ እንደማይችሉ እያወቀ አንብ ይላቸዋል። መጀመሪያ በያዘ አንተ ራሱ አላወቅም አንብ በሚለው ቅባ አረበኛ ቃል በብዙ ትርጉ ይመጣለች። እሺ ከሱ ልጀመር በደንብ አድርጎ እንዲገባ ማለት ነው። እሺ በደንብ ተከታተል። በያዘ በአረበኛ ይቅራ የሚለው ቃል ብዙ ትርጓሚዎች አሉት። ከሱ ልጀመር። እንዴት ይል እየከፈኩል ነው። የት ነበር ያስቀመኩት? እንዴ ወልቅራ የሚለው አውጣልክ ይ የሚለውን አስረዳካለሁ። ለምን ጨመቃቸው ከሚለው ልጀምር። ለምን ጨመቃቸው ከሚለው ስንመጣ መጀመሪያ እንደምናውቀው ነቢ ነቢ ከመሆናቸው በፊት ህልሞች አዩ ነበረ። ህልሞች አዩ ነበረ ግን ወይ ያመጣላቸው ነበረ። ከዛ ጅብሪል አለይሂ ሰላም መጥቶ ያዛቸው። ለምን ያዘ? ምክንያቱም አልባህሩን መጽሐፉን እንደዚህ ይላል። ወልሕክመቱ ፊልቀጢ በሀይል የያዛቸው ነው የጨመቃቸው። ለምንድን ነው እሺ? ሹግለሁ አንልቲፋቲ ብሸይን አኸር በሌላ ነገር ቢዚ እንዳይሆን የአምላቃ እንደመጣ እንዲገባቸው ነው። ከዛ አው እዝሃሩ ሽደቴ ፊልጅድ ልአምሪ ተንቢሃን አላፊ ቀልቀ የተልቃ ለይ በሀይል ደሞ ያዘበ ተምደው ከተባለ፣ ተንቢሃን ማስጠንቀቂያ ነው። አላፊ ቀሊል ቀውሊ ቃሉ ከባድ እንደሆነ ለመግለጽ ነው። ሰውልቃ አለይ፣ እሳቸው ላይ መጠቃ ከባድ እንደሆነ ለመግለጽ ነው አለ ፈለማ ባህረ አነሁ ሰበር፣ ነቢዩ ሲታገሱና ሲቋቋሙ ያንን አልቃ አለይ፣ የአላህን ቃል አስቀመጠ። መጀመሪያ ፈተናቸው ፈተና ምንድነው? በሀይል ያዛቸውና ይቅር አንብበላቸው ካስጨነቃቸው በኋላ ነቢዩ ሲታገሱ ጅብሪል ቃሉን አስተላለፈ። ለምን ይሄ የዓለም አቃል ከባድ ቃል ነው። የዓለም ሰዎች የሚመሩበት ቃል ነው። ስለዚህ አማካች ምን አደረገ? መጀመሪያ እንዲፈትናቸው ፈተናውን ካለፉ በኋላ ቃሉን አስተላለፈላቸው። ያው ከባድ ከባድ እንደዚህ ላይ መጽሐፉን ይኸው ይሄን ታሪያትን መጽሐፉ እንደዚህ ይላል። ወልቂራአ ማንበብ የሚለው ቃል ኑጥቁን ቢከላሚ ሙዐየን የሚታወቅን ቃል መናገር ነው። ማንበብ የሚለው ቃል በአረበኛ መክቱብ የተጻፈ አው አው መፉዝ አላ ይጣል በቃለም ደረጃ አንብብ ባየ አደለ። ስለዚህ አንብብ የሚለው ቃል በብዙ ትርጓም ይመጣል። ይሄን አዘ ስለዚህ ጅብ አንብብ ሲላቸው እኔ ጋር እኔ የሚለውን ቃል ደግመህ በልያቸው ነው እንጂ ያለው መጽሐፍ ይዞ መጥቶ አንብብ እያቸው አደለ። ይሄን ተባል ይሄን ከጨረስን በኋላ አሁን ወደ ጨዋታ መጣን አደለ። ኢብራሂም መልአክ ከጨመቀ መልአክ ከጨመቀ እ መልአክ አደለማ ይሄን ያህል ነው አደለ እንዲ አሁን ሲራማ ሚታንሳ ሲራማማ እንዲ አሁን ጨዋታ ላሳይ ሚታንሳ ግን በአለንዳቸው ማይኩል ትንሽ እሺ ፕሊስ፣ እና የምጠይቅህን ብቻ ሰዎች አይጨምቅም አደለ። ነቢያትን አጨምቃቸው መላክ እየመጣ አይደለ? ጭምቅ ያደረጋቸው የመላክ ልምምድ በነቢያት ነው። ያው ከዚያ ጋር ነው ነገርኩ። በመጽሐፍ ቅዱስ ነቢያት፣ ነቢይነት፣ አጨምቅ ልምምድ የጅብሪ ለነባያቶች ሲመጣ ወይም በነባያቶች ዘንድ ያደረገውን እና ከነብዩ መሐመድ ያደረገውን ነው። ቆይ አንድ በዓል እኔም ማውረም ብቻ መልስልኝ፣ ፕሊስ። እኔም አታርክ ምንሽ ጥያቄ መልስልኝ። ነቢያት በመጽሐፍ ቅዱስ ጅብሪል መጥቶ አጨምቃቸውም አደለ አጨምቃቸውም? ቅድም እኮ ብለኛ ምንድነው፣ ሀሳብን ልቀይር ነው? እን እንዴ አጨምቅም አደለ በመጽሐፍ ቅዱስ ነቢያት አጨምቅም። መጭመቅ፣ መጭመቅ መልአክ መጥቶ ነቢያትን አጨምቃቸውም አደለ? ማለት እኮ ማስጨነቅ ማለት ነው። አስጨንቃቸው አደለ? መጭመቅ እንደ ልብስ አደለም የሚገባኝ፣ እዚያ መጭመቅ ማለት ማስጨነቅ ነው የሚገባኝ፣ እንደዛ ነው። ጥብቅ አድርጎ የያዛቸው ምናምን ማስጨነቅ ነው። ሚ ራ ቅድም እንትን ያለው ሰምተኸው ከሆነ ነብዩ ጨምቋቸዋልና በክርስትና የሚጨምቅ ነብይ የለም ያለው። አሁን ገባው በቃ ሊያሳየው እየሸሸ ነው ያለው እነዛ ሰምተሃል? ወላሂ ነው ወረበልካ፣ እንደዛ ነው አባት ነው። ሁሌም ስንሄድ እውነትን ይዘን ነው። አንተ አሁን አሁን ተረኛ መጭመቅ ማለት እኔ አንተ ጥምጥም አድርገህ እንደምትዘኝ ይገባኝ ምን ነው ሠራተኛ አስጨንቃቸው አስጨነቃቸው ወደሚለው ነው ሄድኩኝ እንጂ ጭምቅሽ ያዛቸው በክርስትና ያስጨንቃቸው

አሁን ምንድን ነው ያለው? በእስልምና መልሰና በእስልምና መልሰና አንድ ኢብራሂም ከማንበር ግ ምንድን ነው ያለው? ነብይ መላክ መቶ ነቢያትን አያስጨንቅም። ነብዩ ስላስጨነቃቸው ነብይ አይደለም ያለው። እናሳይ፣ ቅድም ግን እናሳይ፣ ቃል እናሳይ፣ እናሳይ፣ ራሱ ላይ ቆም እናሳይ አያር አሁን እየሸሸ እኮ ነው ያለው። አያርን ቅድም እኮ ነቢዩ ጨመቃቸው አለ። አሁን ደግሞ እያሸሸ መጣ። ችግር የለው ከንተን ጀመርልኝም አይባይም ከንተን ጀመርልኝ እሺ፣ በቃ የሚወጣ እርግ በቃ

አንድም ሰው እስከ ንጋት ድረስ ይታገለው ነበረ። የሚታገለው አንድ ሰው አለ። ጥሩ ይህ ማ እንደሆነ ገና ልናየሩ። እዚ ጋ ቁማል። ያዕቆብ በክርስትና ነብይ ነው። ሰው ይታገላል። እስከ መቼ የሚታገለው ኢብራሂም ለሊቱ፣ ነጋ ድረስ ሲደባደሙ ነበር። ለሊቱ። አሁን ቀጥል። እሺ። እንዳላሸነፈውን ባየ ጊዜ የጭኑን ሹልዳ ነካው አለ። ይሄ ነገር ነካው ነው። ይምሩ ነካ ነካ ያዕቆብም የጭኑን ሹልዳ ሲታገለው ደነዘዝ አለ እየታገሉ እዚህ ጋር ቆሙ ሲደባደቡ መልአኩ ተሸነፈ ከዛ ምን አደረገው የጭኖቹ ደነካበት እንዲህም አለው ሊነጋጋ ሊነጋ አቀላልተዋል ና ልቀቀኝ ስለዚህ እዚህ ጋር የመጣሁት ሰይጣን ነው። በቃ ሰይጣን ነው፣ ሰይጣን ነው ትላለህ። በክርስትና እያችሁ አይደለም። ሙስሊም ወንድሞቼ በክርስትና መልአክ ሰይጣን ነው። አያችኋ መቶ ይደበድባችኋል፣ ይደባድባሉ። በእስልምና ብዬ ባውራ ማለት ነው። አያቸ እሱም ያውራው ቅድም እንደዛ ነው። በእስልምናችሁ ነብዩ መሐመድ መላእኩ ጨመቃችኋል። ይህን እዚህ ከመጭመቅም አልፎ ቦክስ ሲደባደቡ ነበር። ለይቱም ደግሞ ተሸናፈ መላእኩ። ቀጥል አሁን እርሱም ካልባረከኝ አለቀህም፣ አለ አልለቀቅም። ሹልዳውን ይዞ ማለት ነው። እንዲህም አለው ስም ማን ነው? እርሱም ያዕቆብ ነኝ አለው። ሻለውም ከእንግዲህ ወዲህ ስም እስራኤል ይባል እንጂ ያዕቆብ አይባል። ከእግዚአብሔርም ከሰውም ጋር ታግላለህ። እንዴ እንዴ እንዴ ከማን ጋር ታገለው? ሌላ ከእግዚአብሔር ጋር ከእግዚአብሔርም ከሰውም ጋር ታግላ አሸንፋለና። በጣም ከባድ ነው። በሆነ በቃ ይበቃላ። ስለዚህ ሚታክ ስራ አልተፈቀደለ ህዝቡ ነው ህዝቡ ህዝቡ ምድሞች ተመልከቱ ቅድም ምንድን ነው ያለው ነብዩ መሐመድ መላኩ ጅብል ጨምቋቸዋለ ስለዚህ ነብይ ያለ ጅብሪ ይለያል የቁርን ጅብሪል ይለያል ግን መጽሐፍህም ላይ መልአኩ ገብርኤል ከመደባደብ አልፎ ምንሰረግ ነበረ ቦክሲ ሲደባደብ ነበረ ከመጭበቀፍ ሲደባደብ ነበረ አየህ አይደል አሁን ደግሞ ጨጨም የለ እንደተጨነቁ እንደተጨነቁ እናሳየው ዳንኤል ስምንት አስራ ስድስት ዳንኤል ስምንት አስራ ስምንት ዳንኤል ስምንት አስራ ስምንት፣ አስራ ስድስት። እሺ፣ እሺ፣ ምን አለ የውባለም ወንዝ መካከል ማነው? በውባለም ወንዝ መካከል ገብርኤል ሆይ ራዩን ለዚህ ሰው አስታውቀው ብሎ የሚጮኸው የሰው ድምፅ እንሰማዋለን። በቃ በቃ በቃ። ማን ሆይ ማን ሆይ? ገብርኤል ሆይ ገብርኤል እሺ ቀጥለሁ ስሙ ገብርኤል ኦኬ እኔም ወደ ቆምኩበት ቀረበ በመጣም ጊዜ ፈርቼ በግንባሬ ተደፋው አለ ወዱን ሆነ አያስጨንቃቸውም አይፈሩም እዚህ ጋር ግን ዳንኤል ነብዩ ዳንኤል ገብርኤል ሲያስጨንቀው ነበር ፈርቼ አለ ቀጥል እርሱም የሰው ልጅ ሆይ ራዩ ለፍጻሜ ዘመን እንደሆነ አስተውላለኝ ከዛ ደግሞ ከዛ ደግሞ ሌላ ታሪክ ሊፈጠር ነው። ሲናገረኝም ደንግጬ ደንግጬ በምድር ላይ በግንባሬ ተደፋሁ። እሱም ዳሰሰኝ ቀጥ አድርጎም አቆመኝ አለ። አስገንግቶት ማ መጀመሪያ አስነገሮይ በቃያቸው አለ። በቃ እዚህ ቀር በቃ አመሰግናለሁ። አያ አይደለ ገብርኤል አስጨነቀው። አስጭሆ የቀረው ነገር የለም። ቅድም በወገናችን ምድን ያለው ነብዩ መሐመድ አስጨነቃቸው፣ አስደነገጣቸዋል። ቃል በቃ ደንግጬ አለ ደንግጬ አስመለስ ደንግጬ ደንግጬ አለ ያው ደንግጬ አልኩኝ። ያው ደንግጬ በምድር ላይ በግንባሬ ተደፋሁኝ አለ። ስለዚህ አስደንግጦት ነበረ ጨንቆትም ነበረ። ያው ገብርኤል ሆይ ሲል ደንግጬ አለ። የሚጨወሰው ድምጽ ሰማሁኝ በመጣም ፈርቼ አለ። ፈርቶም ደንግጦም ነበረ ያደለ። ስለዚህ በክርስትናም መላክ እየመጣ ሲያስፈራራቸው ነበር። ቅድም አንተ ባመጣ መስመር ስንመዝ ነው ገብርኤል ሴጣን ሊሆን ነው ማለት ነው። ቅድም አንተ ምድን ያለከው ነብዩ መሐመድ ጅብሪል ስላስጨነቃቸው ይለያል። ክ መጽሐፍ ላይ ይደባደባሉ። ከመደባደብም አልፎ ያስጨንቋቸዋል። አሁን አንድ ወደ መልአክ በጣም የሚለው ሚስተር ገብርኤል ሆይ ገብርኤል ሆይ፣ ማን የመጣው ገብርኤል? ከዛ በኋላ ገብርኤል ሳይም እንትና ምን ሆነ ዳንኤል ምን ሆነ የታገለው ያቆብ ዳንኤል ስለ ስለ ዳንኤል እዛ አልሰማንም። ሌላ ሰው ጋር በቃ ስለዚህ ወንድሞቼ አንድ ነብይ በደብስ አዳምት ሙስሊም ነው ነው። ተረጋጋ። የሚገባኝ ነገር ክርስቲያን ወገን፣ እባክህን ስነ ስርዓት ተማሩ። ቤት ምታ። ሳይፈቀድላቸው አታውሩ። ሳይፈቀድላቸው አታው ብራዘር ያለው ገብተህ አሁንም አልተፈቀደ። ስነ ስርዓት ተማሩ። ስ እሺ አጀማ አሁን የተነሳው ምንድ? ክርስቲያኖች ምን አሉ? ነብዩ ጅብሪል ጨምቋቸዋል፣ አስጨንቋቸዋል። ስላስጨነቃቸው ምናሉ? ትክክለኛ ነብይ አይደሉም ጅብሪል። ከቁርአን ከመጽሐፍቱ ጅብሪል ይለያሉ መስፈርት አወጡ። መስፈርቱ ምንድ ነው? ጨምቋቸዋል፣ ስለጨመቃቸው። ግን በስና መልሳለ እንደሆነ አስረድተናል። ምክንያቱም እንደሆነ ግን ይሄን ወደ ነሱ ስናመጣው ከመጭመቅም አልፎ ለሊቱ ሙሉ ሲደባደቡ ነበረ። ከያዕቆብ ነብዩ ያዕቆብና ገብርኤል መልአኩ ገብርኤል ከያዕቆብ ጋር ሲደባደቡ ሲደባደቡ ነበረ። ፎክስ ሲደባ ቦክስ ሲደባ ጋጋ አያቸዋ ስለዚህ ባውጡት መስፈት ነው ተበልቷል ሲከተል አይደነግጡ ማለት ማርያም ደንግጣለች ማርያማስ ደንግጣለች እንዲሁም ዳንኤል ደንግጧል ግን እነሱ ስለደነግጡ ብቻ እኛ ነብይ አያቻው አደሉ ማለት ነው አያቻው ስለዚህ ያወጣችሁ መስፈርትን እየለያችሁ ጨርሻለሁ ይብራይ ቀጥል እና ሰላም በያለው እንዴት ነው ኢኖክ እግዚአብሔር ዘብሩ መስከ እንዴት ናችሁ ሰላም ነው አልহামዱሊላህ አላህ ቆይ ገና አንድ ጊዜ ማይራላ ሰላም አለይኩም ማይር አለ አለ ማይር አስቀጥለው። ስላሴን የሰበከ አንድ ነብይ አለ። ጠይቅ ቀጥል።